አሰግር ሳሌ በብፃቡነ ህዝቅ ላይ አፉን ከፈተም። ያኮ የምንበላ የማርያምን ስጋ ነው ተብሎ አያውቅ። እኔ ምን እየሆን እንደ ራሱ አይገባኝ። አልነበረም እንደዚህ አልነበረም እንደዚህ። ከየት እንደመጡ ማይታወቁ ወፍ ዘራሾች፣ ቅርታ አርጉልኝ፣ ሲያንሳቸው ነው። ለነገሩ የኢስተርን ኦርቶዶክስ እናም የኦሪንታል ኦርቶዶክስ ክርስቲያኖች አንድ ላይ ነው። ወንድማችን ፈለጋት ናቴዎስ እንዳልካቸውን አሳፍሮ መለሰም። የማላውቀውን አላውቅም የማውቀውን ደግሞ አውቃለሁ እንድትል ስለምፈልግ ማለት ነው። ከሁሉም የተሻለ ግዕዝ ቋንቋን አውቃለሁ ስትል ስለሰማሁህ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን የዘፍጥረት መጽሐፍ ምዕራፍ አንድ ከቁጥር አንድ ላይ ያለውን ቃል በግዕዝ ቋንቋ በልልን። ዲያቆን ዘላለም ታየ ፈተና ሲገጥመን ምን እናድርግ? በማለት መልስ ሰጠ። ሰማችሁ ነው። ማንኛውም ሰው በቤተ ክርስቲያን ትምህርት ልዩ እንግዳ የሆነ ትምህርት ሲያመጣ ቀጥታ ይወገዝ አይባን ሲጀመር፣ እንዲሁ ዝም ብለን ብናስበው ራሱ ጉባኤ ተሰብስቦ ባያወግዘው እንኳን የቅዱስ ጳውሎስ ቃል ያወግዘዋል። አንድን ሰው ከቤተ ክርስቲያን ውጭ ሌላ እንግዳ ትምህርት ማስተማር ከጀመረ ዲያቆን ሄኖክ አሳዳጊ ሁሉ የበደለውንም ይመስለኝ ለምን ሲባል የቤተ ክርስቲያኒቱን አባቶች የማያከብር እንደፈለገ የሚናገር መልከሙና ወተወዳችሁ፣ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ እና ሼር በማድረግ ጀምሩልኝ። ላይክ ላይክ አድርጉ፣ ላይካችሁ እያነሰብኝ ነው። ብዙ መረጃዎችን እ ስለመጣሁኝ ማለት ነው። በቀጥታ እንግዲህ ወደ ዝርዝር ትንታኔዎቻችን እናመራለን

ሆነ ፍሳ ሰላም። የክርስቶስ ሰላም እና ጸጋ ከሁላችሁ ጋር ይሆን እያልኩኝ ውድና ክራት ሰቦች ዛሬም እንግዲህ እናንተን ያስተምሯቸዋል ይመክሯቸዋል ብያሰብኩትን የተለያዩ ቪዲዮዎችን ይዤ መጥቻለሁ። ሁላችሁም ላይክ በማድረግ ጀምሩልኝ እያልኩኝ የመጀመሪያውን ቪዲዮ በማጋራት ጀምራለሁ። እግዚአብሔር ቢፈቅድ እንበል። ጥቂት ጊዜ ታይታችሁ በኋላ እንደሚጠፋ እንፋሎት ናችሁና፣ ነገር ግን እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን ንበሉ ማንም ቢፈቅድ ስትነግዱ፣ እግዚአብሔር ቢፈቅድ ነግደን እናተርፋለን በሉ። እግዚአብሔር ቢፈቅድ ወልደን እንስማለን በሉ። እግዚአብሔር ቢፈቅድ በሰላም ወጠን በሰላም እንገባለን በሉ። እግዚአብሔር ቢፈቅድ ይሄን እናደርጋለሁ በሉ ይላል። ማን ቢፈቅድ? እግዚአብሔር ፈቅዶ ጥቂቷን ደቂቃ ከዚህ ዓለም ማርና ከዚህ ዓለም ወተት የሚጣፍጠውን ድምፁን እንድንሰማ እግዚአብሔር ሁላችንን እንደሚርዳን። እንግዲህ ወገኖቼ እግዚአብሔርን ስንሰማ እንደ እግዚአብሔርነቱ ነው የምንሰማውና እንደ እግዚአብሔርነቱ ምክንያቱም ተናጋሪው ራሱ መንፈስ ቅዱስ ራሱ እግዚአብሔር ስለሆነ ለዛ ነው በዕብራውያን ምዕራፍ አራት ከቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ እጅግ የተሳለ ነው መንፈስንና ጅማትን ቅልጥምንም እስኪሰብር ድረስ ይዋጋል የልብን ሀሳብና ስሜት ሁሉ ይመረምራል የማን ቃል የማን ቃል የእግዚአብሔር ቃል ሕያው ነውና የሚሰራም በሁለት በኩል እንደተሳለ ሰይፍ መንፈስንና ጅማትን ቅልጥምንም ምንም እስኪሰብር አጥንትን እስከሚለይ ድረስ ይዋጋል። የልብን ሐሳብና ስሜትን ምን ይላል ይመረምራልና። በዚህ ደረጃ መመርመር የምትፈልጉ ከእግዚአብሔር ጋር መሆኑ የምትፈልጉ ሐሳቦቻችሁን ሰብሰብ አድርጋችሁ እኔም እናንተ በጋራ እንማራለን እግዚአብሔር እግዚአብሔር ቢፈቅድ በሉ በማለት ነው እንግዲህ መምህራችን ያስተላለፉት ማለት ነው። እጅግ ደስ የሚያሰኝ መልእክት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሰሞኑ እጅግ በርካታ የሆኑ ፈተናዎች ሲጋረጡብን ሲመጡብን ነበር እናስታውሳለን። እና ፈተና ሲገጥመን ምን እናድርግ ለሚለው ደግሞ መልስ በሚመስል ሁኔታ ወንድማችን ዲያቆን ዘላለም ታየ እንዲህ ይለናል። ሰማችሁ ነው ማንኛውም ሰው በቤተ ክርስቲያን ትምህርት ልዩ እንግዳ የሆነ ትምህርት ሲያመጣ ቀጥታ ይወገዝ አይባል ሲጀመር፣ እንዲሁ ዝም ብለን ብናስበው ራሱ ጉባኤ ተሰብስቦ ባያወግዘው እንኳን የቅዱስ ጳውሎስ ቃል ያወግዘዋል። አንድን ሰው ከቤተ ክርስቲያን ውጭ ሌላ እንግዳ ትምህርት ማስተማር ከጀመረ ቅዱስ ጳውሎስ ለዛ ነው የገላትያ መልእክቱ ምዕራፍ አንድ ቁጥር ስምንት ላይ ሲናገር፣ ማንም እኛ ከሰበክንላችሁ ትምህርት ውጭ የሰማይ መላእክት እንኳን ወርደው ቢያስተምሯችሁ የተለየ ትምህርት ከሆነ የተወገዙ ይሁኑ ይላል። ምን ያደረጉ ይሁኑ? አንድ ሰው ከቤተ ክርስቲያን አስተምህሮ ውጪ ማስተማር የጀመረ ቀን ከቤተ ክርስቲያን መለየት ለመጀመር ጎዳና ጀምሯል ማለት ነው። ስለዚህ ያን ሰው መጀመሪያ ቤተ ክርስቲያን የምታረገው ፍርድ ቤት አይደለችምና እንደ ሐኪም ቤትነቷ ለማስተማር፣ ለመምከር፣ ለመገሰጽ ነው የምትሞከረው። አንዳንዶቻችን ይህንን ባለመረዳት ነው በዘመናችንም ሆነ ትናንትና የነበሩ የክደት ትምህርቶች ቶሎ ብለን ስንሰማ ለመፍረድ እንቸኩላለን። ለመፍረድ የምንቸኩል ሰዎች ለቤተ ክርስቲያን ቀናኢ ሆነን ነፍስ እንዳለን ክደው ያሉትን ሰዎችና የተጠራጠሩትን ሰዎች ነፍስ አላቸው የላቸው? ስለዚህ መጀመሪያ ስለ ነፍሳቸው ነው ቤተክርስቲያን የሚያስባ ነፍሳቸው መመለስ እንዲችል አእምሯቸውም ታርቆላቸው ወደ ቀናው ጎዳና መምጣት እንዲችሉ መጀመሪያ ይማራሉ። ስተት እንደሆነ ይነገራቸዋል። ይህንን ሰምተው ታምረውም አድምጠውም የማያምኑና የማይመለሱ ከሆነ በቤተክርስቲያን አንድ የማይሰራ ብሂል አለ እሱ ምንድን ነው? ጣት ገማ ተብሎ ተቆርጦ አይጣልም የሚባል ነገር የለም። ስለሌላው ሰውነት ጤናማነት ሲባል ተቆርጠው የሚጣሉ ሰዎች ሊኖሩ ይችላሉ። ተቆርጠው የሚጣሉትን ተጠልተው አይደለም፣ ለብቻቸው ሆነው ስህተታቸውን ማየት የሚችሉበትን ጊዜ ለመስጠት ነው። ደስ የሚያሰኝ መልእክት ነው። ብዙዎቻችን በእናት ቤተክርስቲያናችን ላይ እንግዲህ አዲስ ስብከቶች ያልተጠበቁ ነገሮችን መስማታችንን እንደቀጠል ነው። ያው እናውቀዋለን እና እንደዚያ ያ ነገሮች ሲመጡ ብዙዎቻችን እንደናገራለን፣ ካለንበት ወንበር ሸርተት ለማለት እንሞክራለን። ማለት እንዴት እንዲህ ይላሉ? ቤተ ክርስቲያን እንዲህ ትላለች፣ ይሄም አግባብነት የለውም እናስወግዳቸው፣ እናስወጣቸው፣ እንዲህ እንበላቸው ውሳኔ ወሰን ምናምን እንላለን። እና በጣም በርካቶቻችን በተረጋጋ መንፈስ ላይ ሆነን ነገሮችን አንመዝንም፣ አንመረምርም። እንግዳ ስብከት ቢመጣ ምንናድርግ ሲባል አባቶቻችን ብዙ አስተምሯል። አሁንም መምህራችን የተናገሩት ያል ፍርድ መፍረድ ወይም ጣት መቀሰር አጓጉል ነገሮችን መናገር ሳይሆን ወደ አባቶቻችን ነገሩን መውሰድ፣ ከዛ ባሻገር ደግሞ ቤተ ክርስቲያን እንዲህ አስተምራ ታውቃለች የሚለን ማሰብ ነው እና አዲስ እንግዳ ስብከት የሰማይ መላእክቶች እንኳን እኛ ከሰበክንላችሁ ውጭ ቢሰብኩ አትቀበሉ ብሏል ቅዱስ ጳውሎስ በመልእክቱ። ስለዚህ በዛ አግባብ ሊሆን ይገባል እና ምን አይነት እንዲህ አይነት እንግዳ ስብከት ሲመጣ ምንድን ነው የምናደርገው? ማህበረ ቅዱሳን በዘገባው ዘገባ ያለውን እንመልከት። ርእሰ ሊቃውንት አባ ገብረኪዳን የሰጡትን መልስ በተያያዘ ዜና በቤተ ክርስቲያን አስተምህሮ ዙሪያ የሚነሱ ጥያቄዎችን ለመመለስ እውቀት ብቻ ሳይሆን ስርዓት እንደሚያስፈልግ ተገለጸ። ጉዳዩ የተነሳው ዝክረ ኒቂያ በሚል ለሶስት ቀናት በተከናወነው አገር አቀፍ የሊቃውንት ጉባኤ ላይ ነው። አሁንም ሰናይት ፓንተ ዝርዝር አላት። ዝክረኒቂያ ሀገር አቀፍ የሊቃውንት ጉባኤ ከሚያዝያ ሀያ እስከ ሚያዝያ ሀያ ሁለት ቀን ለሶስት ተከታታይ ቀናት ተከናውኗል። ጉባኤው ላይ የተነሱ ሀሳቦች ሁሉ መልካም እንደነበሩም ተገልጿል። የሊቃውንቱ በአንድ መገናኘት በራሱ የሚሰጠው ጠቀሜታም ከፍ ያለ መሆኑ ነው የተብራራው። እግዚአብሔር እንዳለበት የሚያስረዳ ነበረ። በየትኛውም ርዕሰ ጉዳይ ላይ ሊቃውንቱ አንድ ልብ ነው የነበሩት፣ መለያየት አልነበረም። ፍቅር ይታይበት ነበር። ቤተ ክርስቲያንን ያስቀደመ መዳንን ያስቀደመ ለምእመናን መዳን ሀሳብ የሞላበት ግላዊነትን ያስቀረ እና እግዚአብሔርን ቅድሚያ ያደረገ ጉባኤ ነበረ እና ፍጹም ፍቅር የነበረው ነው። ፉክክር፣ አሁን ይሄ በክፍለ ዘመናት፣ በዘመናት መካከል በዘመን መናፍቃን ሁሉ በዓለም አቀፍ ጉባኤያት ሲደረጉ በነበሩ ጉባኤያት ውስጥ ውዳሴ ከንቱን የበልጥን የበልጥ የሊቅነት ማሳያ እንደዚህ አይነት ነገሮች ነበሩ። ብዙ መለያየቶችን ነው የሚፈጥሩት ና እዚህ ውስጥ ግን ሁሉም ሊቃውንት በትህትና እግዚአብሔርን በማስቀደም ቤተ ክርስቲያንና ምእመናንን መጠበቅ በሚቻልበት ሁኔታ ላይ በፍቅር የተመሰረተ ነበር። እግዚአብሔርም አብሮን ነበር በእውነት በቸርነቱ። በጣም ጥሩ ነው። በጣም ጥሩ ነው ስል ዝምብዬ አይደለም። እኔ አሁን ትምህርት ጀምሬ እስካሁን ድረስ ያው በማስተማር ደረጃ እስካሁን ድረስ የጠቅላይ ቤተክህነትም ሆነ የትኛውም አካል እጅግ ደስ የሚያሰኝ ነው ምክንያቱም አባቶቻችን በአንድነት ተዋህደው ተገናኝተው ተስማምተው በፍቅር በአንድነት ሆነዋል እግዚአብሔር የተመሰገነ ይሁን በእውነት ወደ ቀጣይ መረጃችን እስኪ እናምራ ዲያቆን ሄኖክ ኃይሌን የተሳደበው ግለሰብ ዲያቆን ሄኖክ አሳዳጊ ሁሉ የበደለው ነው የሚመስለኝ ለምን ሲባል የቤተ ክርስቲያኒቱን አባቶች እማያከብር እንደፈለገ የሚናገር መልከሙና መልከሙና መልኩን አሳምሮ በጣም ስድ አካሄድ እየሄደ ያለው ወንድም ነው። እሱ እኮ መንግስተ ሰማያት ገብታችኋል ቢሏችሁ አንድ እግራችሁን አስገብታችሁ ፈጽማችሁ ሳትገቡ ገቡ አትመኑ። እግር አሄድም ወንድም ይዛ ይሄ እንዴት ነው? ካሁን ቢሞት እግሩ ሄድ ም እዚሁ መቃብር ነው የሚገባው። ቢቀብሩት ቢቀብሩት ያው አጃቢዎች ስላሉት ላሊበላ ወስደው ማነው አምጣልህ። ደብረ ሊባኖስ ወስደው ነው ደብረ ሊባኖስ ተቀብረ። ተክለ ሃይማኖት መቃብር ቤዛ ስለሆነ ስለሆነ እዛ የሚባል ነገርም አለ። ብዙ ሀብታሞች ደብረ ሊባኖስ ሲሰርቅ ሲዘርፍ እንደፈለገ ሲዘሙት ዘብርን ሲበድል ኑሮ መጨረሻ ላይ የቁም ፍታት የሚባል አለ እዛው በሕይወቱ ገንዘው ቄስ መሐራውን ከበላለት በኋላ ሲሞት ደብረ ሊባኖስ ቅበሩኝ ይላል። ጥላቻቸው መልክ እየቀያየረ መጥቷል። ምንም ታድሶ ናቸው። በነገራችን ላይ እኛ ኦርቶዶክሶች አይደሉም፣ ታድሶንን ባዮች ናቸው። ግን ማንም ዞሮ የማያቸው ናቸው። እንዲታዩ ሲፈልጉ በቃ ርዕሰ ጉዳይ ነው የሚመዙት። እና ለእኛ አዲስ ነገር አይደለም። አጠቃላይ የዚህ የታድሶ እንቅስቃሴ የፕሮቴስታንቱ ዓለም እንቅስቃሴ እንደዛ ነው። ለምሳሌ በመጽሐፍ ቅዱስ ብቻ እናውራ እናውራ እናውራ ይላሉ። ከዛ ልክ መጽሐፍ ቅዱስ ላይ እናውራ ብላቸው ስትቀመጡ የሆነ ገድል ወይ ድርሳን ይዘው ይመጣሉ። ያረጉ በራሳቸው እንኳን የማይተማመኑ ናቸው። ሌላውም ቢንተው እንኳን ብጹእ አቡነ ገብርኤልን ደጋፊ ሆነው ሰሞኑን ነበሩ። ይታችሁ፣ ብጹእ አቡነ ገብርኤል የኦርቶዶክስ ቤተ ክርስቲያን አባት ናቸው። ድጋፍ ያገኙት ግን ወይም ደግሞ በጣም ደጋፊዎቻቸው ሆ ብሎ ማግኘት ነው የተነሱት ከዚህ ከታደሰና ከፕሮቴስታንት ቤተ እምነት አቋም የሌላቸው የሚዋዥቁ ናቸው። ሌላው ሌላ መምህራንን ለማጥላላት ማንም አይሰባቸውም የሚሞክሩ አይነት ሰዎች ናቸው። እንደውም ለፕሮቴስታንት በመጽሐፍ ቅዱስ እንወያይ ለሚሉቱ ይድረስ በማለት ወንድማችን ኤርሜችን የተናገረውን ከቴዲ አዋሳ ጋር የነበረውን ቆይታ እናድምጥ። ትንሽ ትንሽ ትንሽ ትንሽ እውቀት ያለው ሰው ፊት መቆም የማይችሉ ሰዎች ናቸው። ገድላትን ይዘው እንደ መከራከሪያ የሚያመጡት ነው። ገድላት ሲጀመር መከራከሪያ ያለ ገድላት ማለት ገድል ማለት ለምሳሌ አንተ ክርስቲያን አረ ሄዳይ ክርስቲያን ሆነ አንተ በዘመንህ የሰራኸው ተጋድሎ ማለት ነው። ክርስቶስ ወንጌልን ለመስበክ ያደረግከው ተጋድሎ በቤተ ክርስቲያን ታሪክ ውስጥ የጻፈና ሄዲ እንደዚህ እንደዚህ አድርጎ ነበር። በዚህ ጊዜ በዚህ በዚህ ጊዜ እግዚአብሔር በሄ ይህን ታምር ሰርቶ ነበረ ተብሎ የሚነገር ነው አሁን ይሄ ወይ ማመን ነው ወይ አለማመን ነው የሚያከራክር አለ እሱን እኮ ነው አሁን ለምሳሌ ፕሮቴስታንት ውስጥ የሐዋርያውን የሐዋርያ ስራን ተንትኖ በመጽሐፍ ያሳተመ አንድ ሰባኪ ሊኖር ይችላል ወደ ፊልጵስዩስ ሰዎች ወይም ደግሞ ወደ ሮሜ ሰዎችን አብራርቶ መጽሐፍ ያሳተመ ሰው ሊኖር ይችላል መጽሐፍ ይዘህ መጥተህ እንደ ዋናው እንደ ባይብል አድርገህ እንደ መከራከሪያ ነጥብ አታቀርብም ምክንያቱም ዋናው የሁለታችሁን ቤዛችሁ ስል መጽሐፍ ቅዱስ ነው። ለእስልምና እምነት ተከታዮች ዋነኛ መጽሐፋቸው ቁርአን ነው። አ ቁርአን ነው ዋነኛው መጽሐፋቸው፣ ግን ልክ ስልጣን ያለው ሀዲስ የሚባለው ሰሄ የሚባለው ሀዲሶች አሉና እነሱም እንትና ስልጣን አላቸው ቁርአን እኩል ባይሆንም ግን ግዴታ መቀበል አለ ሰሄ የሚባሉ ሀዲሶች በአብዛኛው እኔ የምለው እነዚህን ድርሳናቶች ትተህ ኤርሚ መጽሐፍ ቅዱስ ይዞ መጥቶ እንዳልክ መጽሐፍ ቅዱስ ይዞ መጥቶ መጽሐፍ ቅዱስ ለመጽሐፍ ቅዱስ ማውራት አትችሉም። በደንብ ይቻላል እ ለምን አይቻልም? ማን ነው እምቢ የሚለው? ገድል አንስተው እንከራከር የሚሉት ናቸው እምቢ የሚሉት። ክርስቲያኖች እምቢ አይሉም። አሁን በኦርቶዶክስ ውስጥ ያሉ ልጁት መጽሐፍ ቅዱስ አንስተን እንወይ እምቢ የሚል አቅሷም ማንም በዛ ጉዳይ ሳይሆን እኔ አሁን ማድረግ የምፈልገው ለአድማጭ ተመልካቾች ምርት መድረክ ማዘጋጀት እፈልጋለሁ። መንፈሳዊ ዙሪያ ነው እውቀት ሊሆንን በሚችል ደረጃ ማለት ነው። መሰረታዊ መሰረታዊ ጥያቄዎችን እያነሳ እጠይቃለሁ። በጥያቄው ግን ይሄ አራውንድ ዘቦች መሄድ የለበትም። ወደ ገደለው መተህ እንድትመልስ ማለት ነው። ካልሆነ አድማ ተመልካች ይፈርዳል። እንደዚህ አይነት ነገር ለራሴ ጥያቄ የሆኑኝ ነገሮች ስላሉ ያን አደርጋለሁ። ይሄን ሳደርግ ግን ኤቲስቶች አላችሁ። ኤቲስቶች ኤቲስቶች ማለት በእግዚአብሔር ሕልውና ላይ ጥርጣሬ ያላችሁ እያሸሩ ጌታ ምስክሬ ነው። ሄድ የፈለግኩን ሰው፣ ጠይቅና አሁን አሁን ማለት ነው ባይብልን ይዞ እንወ ለምሳሌ ሚዲያ ላይ የምታውቃቸው ልዩ ወንድሞቻችን አሉ በፕሮቴስታንት በኦርቶዶክስ እስኪ መጽሐፍ ቅዱስ ይዞ የሚወያ ማን ነው ብለህ ጠይቃል። እኔ ብዙ በሃይማኖት ጉዳይ ስለሌለውበት አላውቅም። ስለማታውቃቸው ትንሽ ተከታተል እስኪ ገድላት ካልገቡ ነው የድህነት ነገር ላይ እንነጋገር ሲባል ገድላት ካልገቡ ድርሳናት ካልገቡ የከዴ ገደል ካልገባ ብሎ የሚከራከሩ ባይዘቡ ይታወቃሉ። ወንጌላዊ ኤርሚያስ ናቸው። እኔ አልጀምርም ግን ከጀመርኩኝ፣ እንግዲህ የፕሮቴስታንቱ ቤተ እምነት እንዲሁም የታደሰው ቤተ እምነት እንቅስቃሴ መልክ እየቀያየረ ጣት እየቀሰረ የሚቀጥል ነው። ምንም አዲስ ነገር የለውም። ከሰሞኑ ደግሞ የታደሰው ዘዋሪ የነበረው አሰግድ ሳህሌ ብቅ ብሎ ብፁዕ አቡነ ሕዝቅኤልን እኔ ይገርመኛል፣ በጣም በጣም በጣም ነው የሚገርመኝ ቃልም ስጋ እንግዲህ ምንድን ነው መሰላቸው በፕሮሴሳት ቤተብረ ለምሳሌ አሁን የማይቀበሉት የክርስቶስ ስጋ እና ደም አይቀበሉ፣ ለመታሰቢያ ነው እንጂ አማናዊ ነው ብሎ አይቀበሉም። ግን አቡነ ሕዝቅኤል ያስተማሩትን ትምህርት በተቃውሞ ከፍተኛ ድምፅ በማሰማት የተነሱት እነሱ ናቸው እና አሰግድ ሳህሌም ጀምረዋል። እንስማው። ያኮ የምንበላ የማርያምን ስጋ ነው ተብሎ ያውቅ? እኔ ምን እየሆን እንደሆን ራሱ አይገባኝ። አልነበረም እንደዚህ አልነበረም እንደዚህ። ከየት እንደመጡ ማይታወቁ ወፍ ዘራሾች፣ ይቅርታ አድርጉልኝ፣ ሲያንሳቸው ነው። ለነገሩ ወፍም አልዘራቸውም ሰይጣን ነው የዘራቸው። እውነት እንዲህ እግዚአብሔር ባልቀለደበት መቀለድ ምን ማለት ነው? እሷም ያላለችውን ልትለውም አትችለውም። አባቶችም ያላሉትን ያደግንበት ቤት ዶግማም ያላለውን አልተማርኩም። እንደሱ ምንም መኮንን አያስፈልግም። እኔ ይውላችሁ ቤተክርስቲያን ኖሮ ያለው የወጣንበት ቤት ያደግንበት ቤት እድሜ ልኬን ዶግማ የሚባለውን ትምህርት ሃይማኖት ሳስተምር ኖሮ ያለው ሳስተምር በጣም ትልልቅ አባቶችን አውቃለሁ፣ የጠቀሙ በእውነት እውነቴ ነው የምላቸው። በዚህ ዘመን የምንሰማውን ቅር አቅንቦ ሰምቼ አላቅም። ይሄ ቀልድ አይደለም። ይሄ ዝም ብሎ በቃ የማያውቁ ሰዎች ናቸው ምናምን ተብሎ የሚታለፍ አይደለም። ይሄ ጨለማ ነው። ይሄ ጨለማ ነው። ያልነበረ ይሄ ትውልድ ያበቀለው አረም ነው። ይሄ ነውር ነው። ይሄ የኢየሱስ ክርስቶስን ስጋ በማቅረብ አንድ ጊዜ ተቀድሰናል። ክብር ለስሙ ይሆን። የማንን ስጋ የማርያምን ስጋ ነው? የኢየሱስን ስጋ እስኪ ድገሙት፣ ይሄንን የኢየሱስ ስጋ በሉ እስኪ፣ ስጋዬን የበላ በሉ እስኪ ደሜን የጠጣ የዘላለም ሕይወት አለው በልፍ እኔ ከሰማይ የወረድኩ እንጀራ ነኝ፣ የሚበላኝ በህይወት ይኖራል። እንግዲህ የታድሶ እንግዲህ መናፍቃን እንቅስቃሴ ነው፣ መልክ የቀያየረ ምንም የሚመጣ ቢሆንም ቅሉ እንደዚህ ናቸው። ግን ቅዱስ ቁርባን ላይም ያላቸውን ነገር ታውቃላችሁ። ዝም ብሎ ነው የሚነሱት የሚፈልጉትን ፖይንት ነው የሚነሱት የሚፈልጉትን ግን አለሁኝ ለማለት ያህል ግን ይንጫጫሉ። እና እንዲህ የዋዠቁ ያሉ የሚዋዥቁም ናቸው። የፕሮቴስታንቱ አጠቃላይ የቤተ እምነቱ ዶክትሪን ማለት ነው፣ የዚህ የታድሶንም ጨምሮ ማለት ነው። ለምንድን ነው ይሄንን ምለው? እናውቃለን እናውቃለን የሚሉ ግን የማያውቁ ናቸው። ወንድማችን ፈለጋት ናቴዎስ እንዲ ቴዲ አሁን ዘሀሳ የሚባለው ባዘጋጀው ዝግጅት ላይ ተገናኝቶ ነበር ከእንዳልክ ጋር ማለት ነው። እንዳልኩሉ ናወቃለሁ ያ ምንም እንደ ከበሮ በጣም የሚጮ ባዶ ስለሆነ ነው። እና በጣም ሲያጓራ ሲጮ ነበረ፣ ፈለጋት በተለይ እና ቀላል ጥያቄን የቀረበለት ላይ ያለውን በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ እና እንዲህ ናቸው፣ ባዶ ቀፎ ናቸው። እና አላቅም የሚታቀውን ደግሞ ዋቃለውን ስለምፈልግ ማለት ነው ከሁሉም የተሻለ ግዕዝ ቋንቋን አውቃለሁ ስትል ስለሰማሁህ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን የዘፍጥረት መጽሐፍ ምዕራፍ አንድ ከቁጥር አንድ ላይ ያለውን ቃል በግዕዝ ቋንቋ በደል ማለት በግዕዝ ፈለገ። እኔ ስለ ኢየሱስ ታወራለህ ስላለ ግዕዝ ላይ ነው ኢየሱስን ስበክ እያልኩ ፈለገየት ሊል ነው ላውራ አንድ ጊዜ ጊዜ ሊያክብረልኝ በቀረች ደቂቃ ሱ ቀጥል። ጥያቄና መልስ አይደለም አይደለ፣ እኔ ስለጥያቄና መልስ አላልኩኝ። የኔ ደቂቃ ነው። ስለዚህ ኔ ስናገር እንደዛ ኳ አለ። የእግዚአብሔር ቃል ራሱ ተጫዋቹ ነው። ስለዚህ እሷን ያልገባውን ነገር ክሮስቶፕ አሁን ለምሳሌ ባለው ደቂቃ ላይ ይህን ስትል ስለሰማሁኝ ይህን መልስል እንቢል ክፋት ይለ አንተም ደግሞ ባለችህ ደቂቃ ላይ እሱ ሲያስረዳ ያልገባህ ነገር ካለ ትጠይቀዋለህ በደስታ። በዚ አጋጣሚ ሀሳቤን ከመቀጠል በፊት እንዳልክ በክርስቶስ ፍቅር የምንወደ ወንድማችን እና ከኦርቶዶክስ ቤተክርስቲያን ነው የወጣው። እና ለእንዳልክ ብቻ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሙ ትምህርት አለ ብለህ የምታምን ከሆነ ኒታይም የእኛ በሮች ክፍት ናቸው። መተ መተዋይደስ የግድ ኦንላይን ላይ መሆን የለበትም። ምናልባት ከሶሻል ሚዲያ ውጭ መውራት የምትፈልግ ከሆ ከእኛ ጋር መውራት ትችላለህ። እሺ። ለእንዳልክ ስለ ገዙ ቋንቋ የጠየኩት ግዝ ቋንቋ ማወቅ የእውቀት ጥግ ሆኖ አይደለም። በነገራችን ላይ በዚህ አጋጣሚ የትኛውም በምድር ላይ ያለ ቋንቋ ተመሳሳይ ነው። ግዝ ከሌላ ቋንቋ የሚለየው ምንም አይነት ነገር የለም። ግን እንዳልክ ቅድም ትንሽ ሲያፏጭበት ስለነበረ ነው ግዝ ቋንቋን ከማንም የተሻለ ከማንም የበለጠ እችላለሁ የሚል አሳብም ለሌላው ጊዜ አይለመደን እንደዚህ አይነት ቦታ ላይ ስንገኝ በቻንዋቅም የምናውቃትን ነገር ብቻ እንናገር። አንዳንድ ጊዜ ምንድነው የሚባለው ይሄ የማናውቀው ነገር መፈትፈት ዋጋ ያስከፍለናል። እና በጣም ቀላል የሆነ ጥያቄ ነበር የጠየቅኩት። በመጀመሪያ ጊዜ ሰማይና ምድርን ፈጠረ የሚለውን ቃል በግዕዝ በል ነበር ያልሁት። በግዕዝ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ነው። እና በጣም ሲምፕል ነው፣ ለዛ ነው ቀለል ያለውን ሀሳብ ያነሰውለት። ተወዳጅ ወንድማችን፣ ሌላው ጊዜ የማታውቃቸውን ነገሮች እንደምታውቃ አድርገ አክትብ። ለምሳሌ ፕሮቴስታንት የሆኑ ሰዎች የግዕዝ ቋንቋ ስለማይችሉ የዝንን ያውቃሉ በሚል ትንሽ ባናተለላቸው፣ የምናውቀው ነገር ብቻ እንደምናቆረ ብናወራ እንግዲህ የዚህ እንዳልክ ጉዳይ ተጋልጧል። ምንም እንዲህ ናቸው። በነገራችን ላይ ልክ ስትይዟቸው መስመር ይቀይሳሉ፣ ወይ እንዲሄዳሉ፣ ወደዛ፣ ወደዚህ ብቻ አቅጣጫ ለዋውጠው የሚሄዱ አካላት ናቸውና እንዲ አይነት ናቸው። ምንም በእነዚህ አንደነቅ። ምንም ቢናገሩ፣ ምንም ቢያወሩም፣ ምንም ቢለፈልፉም ብዙ አንገረምም። ምክንያቱም ንዕድ ክብርት የሆነችቷ አንዴት የሆነችቷ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሙሉ ናት። ማዕዷ ሰፊ ነው። ስንዱ መቤት ናት የማንም ነገር የሚያሻት አለ ምንምም የጎደላት አለ። ሙሉ የሆነች ቤት ነው ያለችን። እግዚአብሔር የተመሰገነ ኦርቶዶክስ መሆናችን በራሱ መታ አይደለም። ሌላ ቤት እምነት ላይ ያሉት ደግሞ ወይ ወጥተው የሚናገሩት ደግሞ ባዶነት ስለሚሰማቸው የቻሉትን ሁሉ እንደፈለጉ ያደርጋሉ። ይህ ሰው አውቃለሁ አለ ልክ የሚያክሰው ሲመጣበት መቀ መግቢያ ያጣ እንዲህ ነው። ግን እግዚአብሔር የተመሰገነ ለማንኛውም፣ ከምኑም ነገር በላይ ኦርቶዶክስ አይነታችን ከፍ እያለ በማህበራዊ ሚለ ተጽዕኖ እየፈጠረ እንገኛለን። ወደ መጨረሻ የቪዲዮ መረጃችን ነው ማመራው። እንድና ደምጤ የምወዱ ነገር አለ እንግዲህ በኢስተርን ኦርቶዶክስ ና በኦሪየንታል ኦርቶዶክስ መካከል ያለውን ነገር እናውቀዋለን። እኛ የኦሪንታል ኦርቶዶክስያን በተለይ ኤርትራን ጨምሮ ስድስታችን ማለት ነው ኢትዮጵያ፣ ግብጽ፣ አርመን፣ ሶሪያ፣ ህንድ ከዛ ደግሞ ኤርትራ ስድስታችን የኦሪንታል የምንባል ኦርቶዶክስ ያን ነን ከዛ ደግሞ ሌሎች ኢስተርን ኦርቶዶክስ ደግሞ የሚባሉ አሉ። እነ ኢስተርን ኦርቶዶክሶች እነ ግሪክ፣ ሩሲያ፣ ሩማኒያን ጨምሮ ያሉ ማለት ነው። ከኦሪየንታል ከሆኑት ግብጽ ከኢስተርን ደግሞ ከሆኑት እነ ሩማኒያ ኦርቶዶክሲያን በአንድነት ሆነው ሲያመሰግኑ ታይቷል። የማይቀር ኦርቶዶክስ አንድነት በፓትርያርክ ደረጃም እየተመከረበት ስለመሆኑ መረጃዎች ይወጡ ይገኛሉ። ብፁዕ ቅዱስ አቡነ ታድሮስ ዳግማዊ ብፁዕ ቅዱስ ፓትሪያሪክ ዳንኤል የሮማንያ የኦርቶዶክስ ቤተክርስቲያን ፓትርያሪክ በሮማኒያ ተገኝተዋል። ሁለቱ ቅዱሳን ፓትርያሪኮች በአንድነት ማለት ነው የታያችሁ ኢስተር ና እኛ ነን ምስራቃያን ና የኢስተርን ኦርቶዶክሶች ነን አንድ ላይ የኦሬንታል ና የኢስተርን ኦርቶዶክስ ናቸው አንድ ላይ የሆኑት ተስፋ ሰጪ ነው። እርግጥ ግብፅ ላይ በኮፕቲክም ተገናኝተው እየመከሩበት እንደሆነ እናውቃለን። ምክንያቱም ግሬስ ኦርቶዶክስ የሚባለውን ኮሚኒቲ ለመፍጠር አሁን አንድነት ያስፈልጋል። ይኸውም እነ ሩሲያ፣ እነ ግሪክ፣ እነ ሮማኒያ የምንላቸው በሙሉ እዚህ በኢስተርን ኦርቶዶክስ ላይ ያሉቱ ደግሞ ከኛ ከኦሪንታል ከምንባል ኦርቶዶክሲያን ጋር ውህደት ቢፈጠር አንድ የጠነከረች ትሆን ኦርቶዶክስ በዓለም ታሪክ መጽሐፍ እንችላለን። እንደምናውቀው ለምሳሌ በቁጥር ደረጃ እንኳን የሩሲያ ኦርቶዶክስ የኢስተርን ኦርቶዶክስ ነው። የመጀመሪያውን ደረጃ በቁጥር ይዟል ከመላው ዓለም በኦርቶዶክስ ብዛት። ሁለተኛው በነገራችን ላይ እኛ ኢትዮጵያውያን ናት። ኦሬንታል የምንባለው እኛ ኢትዮጵያውያን ነው። አስቡት፣ ሌሎች ቀሪ አለማቶች አሉ ነ ግሪክን ጨምሮ ማለት ነው። ብንዋሃድ ደግሞ እንዴት አይነት የጠነከረች ቤተ ክርስቲያንና ልዕለ ሀያል ኦርቶዶክስን ልንመሰረት እንደምንችል ገሃድ የወጣ እውነት ነው እና ለዛ ማሳያ በሚመስል ሁኔታ ጅማሮቹ ደስ ያሰኛሉ። ሁለቱ ቅዱሳን ፓትርያርኮች ማለትም ብፁ ወቅዱስ አቡነ ታድሮስ ከግብጽ እንዲሁም ደግሞ ብፁ ወቅዱስ ፓትሪያሪክ አቡነ ዳንኤል ደግሞ ከሩማንያ ፓትሪያሪክ በአንድነት ሆኖ በሩማንያ ተገኝተው በአንድነት አክብረዋል ማለት ነው። ደስ ያሰኛል በጣም በጣም የሚወደድ ነው እግዚአብሔር ፍጻሜውን ያሳምርልን የተወዳችሁ ድቤ ሰዎቻችን ኦርቶዶክሳውያን ላይክ ያደረጋችሁ እንዴት ነው ሼር ላይክ ያደረጋችሁ ነው ካላደረጋችሁ በብዙ እያመለጣችሁ ይገኛል ላይክ በማድረግ ሼር በማድረግ መረጃው ለመላው ዓለም እንዲዳረስ ኦርቶዶክሳዊ ትብብራችሁን አጋርነታችሁን ታሳዩ ታሳዩን ዘንድ በፍጹም ትህትና እንጠይቃችኋለን ወንድማችሁ ሉል መብራቱ ነኝ ያሮስ አንድን ሰብስክራይብ አድርጉ ያሮስ ሁለት ላይ ደግሞ በቀን ሶስት ጊዜ ማለትም በሰባት ሰዓት ቀትር በምሽት አንድ ሰዓት በምሽት አምስት ሰዓት ሶስት መረጃዎችን በቀን 15 ደቂቃ ውስጥ የትንታኔ የሰጠውበት እገኛለሁ። ሁላችሁም ወደ 2000 የተጠጋን ነው። እዛም ገብታችሁ ሰብስክራይብ አድርጉ እያልኩኝ እሰነባበታለሁ። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።